አሰላሙ አሌይኩም ራህመቱላሂ ወበረካቱ ወድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ እንደ ተስቀርማቸው ልኔዳናኛ አልሐምዱሊላ ዛሬ በአዲስ ነገር ካቸው እያለሁ አዩ ሌላ ሴት ደበደበች በሰይድ ጉድ ጉድ ሰይድ፣ ገና ብዙ ነገር ያመጣል። እንግዲህ ሰይድ ሱመያን እየፈለገ ነው። እንግዲህ ሱመያ ያለችበትን ቦታ ልነግራት ከች ብላ ነበር። አንድ ሺ የሆነች ልጅ ማለት ነው። አታቋትም በቪዲዮ ወታ አታቅም ብሏ ሰይድ ማለት ነው። ከዛም በኋላ አዩን አግታ ለአዩ ለመንገድ ፈልጋ ሱመያ ያለችበትን አቃለሁኝ፣ አሳይሻለሁኝ፣ ከዛም ይዘሻት ለሴርታ መጭለታለች ምናምን ብላ ስታግባባት አዩ ወስዳ ቦክስ ግጥም አደረገቻት ማለት ነው። እንግዲህ አዩ መደብደብ ስራ ሆኗል። አይታችዋን ሰኢዱን ደብድባው ጥርሱን አርግፋው ነበረ ማለት ነው። እንግዲህ በማንከሽከሻ ብላ ማለት ነው። እና ያች ልጅ ስታሽቃበጥ ሱመያ ያለችበትን እነግርሻለሁ ያለችበትን አውቃለሁ ተከራየችበት ብላ ሂዳ ስታበቃ እንግዲህ አቅምሳታለች ማለት ነው። አዩ ከዛም በኋላ ሰይድ ደርሶባታል እንግዲህ ገላግሏቸዋል፣ ማለት ነው። ምን አባሽ አገባሽ፣ ሰይድ ራሱ ፈልጎ ያገኛታል፣ አለይበት፣ አንቺ ምን ትባያለሽ ብላ ነው እንግዲህ የተጣላቸው ማለት ነው። አዩ አንዳንድ ጊዜ ጦሎታ ስባል ብዬ አስባለሁ እኔ እንጃ ምን ብዬ ልንገራቸው ማለት ነው። ከዛም በኋላ በቃ ቃል ገደልኩኝ አለች ማለት ምን አገባሽ እንደመጣች ጥርግ ብለች ከዛ አካባቢ ጥፌ ላይ በማለት እንግዲህ አስፈራራቻት ማለት ነው። እሱ ያልገላት ማለት ነው ልጅቷን። እንግዲህ ልጅ ሱ እያስቀበጠች ነበረ ለሰኢድ። እንግዲህ ያለችበትን ቦታ አቋል ማለት ነው። ሱመያ ቤት ቀይራለች። ያገኛታል የሚለውን ነገር ባናቅም እንግዲህ ሱመያ ለማግኘት እየጣረ ነው ማለት ነው። ምን ይከሰታል ወደፊት የሚለውን ነገር ደግሞ አብረን የምናየው ሆና። ሱመያ እንግዲህ መልስ ሰጥታለ የምታገኘኝ ከመሰለ አታገኘኝም ስትል እንግዲህ ነግረዋለች ማለት ነው። የትም ቢሆን አታገኝም ብላለች እንግዲህ ሰይድ ምን አስቦ ነው? ምን አስቦ ነው ሴት እየሰበሰበ እየመጣ አዩ እንዲገላቸው ነው? ሱመያንስ ብታገኛት ምን ታረጋት አለ። ያዩ ብላችሁ ሳስባላችሁ እንድል ደበድባት አረም ውስጣይል። ስለዚህ በቃ ሱመያ እሷ ጋር መገናኘት ስለማትፈልግ ለዛም ነው እየራቀች አለችው ማለት ነው። ስሄድ መጀመሪያ እሷን ማግኘት ከፈለክ አዲስ አበባ ናና እንገናኝ፣ ልጆቹ እንዳሳይ ብላ ባለይበት ብሳ ታገኛት ነበረ። ግን ጥፋተኛ ነህ ማለት ነው፣ ጥፋትህን ሳታምን። ከዛ ደግሞ ጭራሽ ያለይበትን አገኘኋት ሰው ነገረኝ ምናምን ብላ ሌላ ሰው ይዘመተ ላዩ ንገሪልኝ ምናምን ብላ ከዛ ዩ ደግሞ ያችን ልጅ ያቀመሰችልሃ እንደዚህ ነው ማለት ነው። እና ብቻ የሆነ ነገር አለ አይደለ? አልገባኝም ማለት ነው። ያችን ልጅ እኔ የገረመኝ ነገር እንደ ምን ነገር ከዛ ከዚህ ምን አስባለሽ? ምን አገባሽ ማለት ነው። ምን ትባያለሽ አንቺ አሁን እንደ እና አዩ በቃ በቦክስ በምታሰበው መደብደብ በቃ ብርቋ ይሁን አላቅም እንደሆነ ሸጥ ያደርጋታል እና ወስዳ ለው የምታቀምዛ ማለት ነው። እና ዳቱ ላይላሃለች ማለት ነው። እና እንደ ራሷ ብላ መታ ብትነግራት ትገላለኋለች ማለት ከዛ አካባቢ ለሰኢድን እንዳንነግርባት ነው ማለት ነው። የሚገርማችሁ ነገር ሳስበው ማለት ነው። ሰኢድ ከሰማ ሄዶ ይፈልጋት እና ያገኛታል ከዛ እኔን ይተወኛል ብላ ስለምታስብ ነው ማለት ነው። እና ያው ሰኢድ ያለችበትን ቦታ አውቅ ያለው ብሏል ማለት ነው። ምን ይፈጠራል የሚለውን አብረ ምና ይሆናል ነገር ግን አዩ በጣም ነው የገረመችኝ። ሱመያ ያለችበትን ቦታ አውቃለሁ ብላ ስትነግራት እንዴት እንዴት ና ምናገባሽ፣ ለምን ትነግርኛለች፣ ለእኔ ወደዛ ጥፊ ምናገባሽ፣ ራሱ ፈልጎ ራሱ ያገኛታል፣ አንቺ ምን ትበያለች ብላ እንግዲህ ልጅ እሷ ጋር ተጣላች ማለት ነው እና አዩ በጣም ነው የገረመችኝ፣ አስተሳሰቧ ሁሏ ነገር የግራ የሆነች ልጅና ማለት ነው እና ሆኖም ግን ሱመያን ለማግኘት ብትፈልግ መቼ ታጣታለህ? አንተ ስላልፈለግካት እንጂ ስለራካት እንጂ የተደበቃቸው ማለት ነው። የራሱ ጥፋት ነው ማለት ነው። ከመጀመሪያ እስከመጨረሻ የሴራ ጥፋት ነው ብዬ ነው ማስበው። ስለዚህ አዩ ጋር ሌላ ሰው ይዘህ እየመጣህ እንዲደበድባቸው ወይም ጉዳ እንድታደርስባቸው ለምን ታደርጋቸዋለህ? እንደው ቢሆን ሰ ያሳዝኑም እንዴ እንዴ ልጆችን እንኳ ማግኘት ከፈለግ በጣም ቀላል ነው። ሰው መቶ እንዲነግርህ ለራሱ አያስፈልግም ማለት ነው። ሰው እንደማግኘት ዋናው ፍላጎት ነው ማለት ነው። እና ሱመያ ደግሞ እንዲተሸሽ ያደረጋት አንተ ራስህ ነ አዩ እንደዚህ ሰው እየደበደበች ሱመያ ጋር እንዳተደ እያደረገች እንደ ሱመያ ራሱ አንተ ማግኘት ትፈልጋለች ነገር ምን ያጋጥማል የሚለው ነገር አለ ማለት ነው። እና ያንን ነገር ማስተካከል አለብህ። አዩ ላይ ያለው ነገር ማስተካከል አለበት ማለት ነው። እና ቆም ብለህ ሰበት ማለት ነው። ቆም ብለህ ስታሰብ፣ የዛ ጊዜ ነው መፍትሄ የምታገኘው ማለት ነው እና አለኩልህልን አለኩልህልን እሷ አንድ ቀን ሰው ደብድባ ወይንም አንተና ደብድባ ያው ከርቸሌ ትገባለች ብዬ ነው የማስበው። ምክንያቱም በጣም ነው የምትናደደው፣ በጣም ነው እርምጃ መውሰድ የምፈልገው። ያ ነገር ደግሞ ያደጋጋለጣል ብዬ ነው የማስበው። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ አድርጉኝ። በርም የውልኝ ና አበረታቱኝ፣ ሲ እንደው እገዙኝ ማለት ነው። ሰላማችሁ ብዛ። አሰላሙ አሌይኩም ራህመቱላ በረካቱ